ናችሁ ደህና ናችሁ ወይ? አላችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ አይታችኋል ውሽማውና ውሽሚት ምን እያደረጉ እንደመጡ አይታችኋል። ምክንያቱም ይሄ ትምህርት ነው። ፕራንክ ነው፣ ኤቭሪ ልትሉ ትችላላችሁ። እኔ አይመለከተኝም ማለት ነው። እኔ የሚመለከተኝ ግን እንደ ሰውኛ አስተያየት መስጠት ብቻ ነው የሚመለከተኝ። ገባችሁ አይደለ? አንደኛ ሴት በመሆኔ፣ ሁለተኛ ደግሞ እንደ ቪዲዮ፣ ሶስተኛ ደግሞ ሀበሻ በመሆኔ ምናገረው እንጂ እንደእናንተ ላሽቃበጥ ዝሙትን ላበረታታ ወይም ደግሞ ባለጌዎችን ላበረታታ አደለም የመጣሁት ማለት ነው። ባለጌዎችን ለምታበረታቱት ፍራንክ ነው ምናምን ለምትሉት የራሳችሁ ጉዳይ አያገባኝም ማለት ነው። እና ዛሬ እንግዲህ የቀራቸው ይሄ ነበረ አብሮ አድሮዋል ማለት ነው። ምክንያቱም ይሄ ፍራንክ ነው ሊሉ ይችላሉ። ግን አብሮ አድሮ በዛው ፍራንክ ብንሰራስ ብሎ ነው የመጡት በዚህ አጋጣሚ እንጂ ፍራንክ አደለም። ወይም ደሞ አብርሽ እንደማያቆ ነው ፕራንክ ምናምን መተሽ ነው እያደርሹ ምናምን የሚል ነገር በፍጹም የለም ማለት ነው። ልንገራችሁ ምክንያቱም በደንብ ይታወቃሉ። ካሜራ እናንተ አናታችሁ ላይ ተደቅኖ እንዴት አታቁም? ሰው ናችሁ። ሶ ስለዚህ አናታችሁ ላይ እንደዚህ ካሜራ ተደቅኖ ነው ሲቀረጽ ማወቅ አለባችሁ። ገባችሁ አደለም? ጭራሽ እንደዚህ ዞር ብሎ እንኳን አላየም። ያ ማለት እንግዲህ አብሮ አድሮ በዛው ፕራንክ እንስራ ብሎ ሄርሜላን ወደ ኮባ ወይም ደግሞ ወደ እንሰስር ትንሽ ሄደች እና ከዛ ልክ መግቢያውን ሰራችና ወደ ቤት ተመለሰች ማለት ነው። ሲቀጥል ሁለት ትራስ ምን ይሰራል? ሲቀጥል ሁለት ሰው ሚያስተኛ ቦታ ምን ይሰራል ማለት ነው። እና ምክንያቱም ብዙ ናቸው የሄዱት የሄዱት ሙሉ በቃ እነ ዋንተዬ የዋንትዬ ጓደኛ በጣም ብዙ ናቸው ቲክቶኮችና ዩቱበሮች የሄዱት ማለት ነው። ቡታጅራ ስለዚህ ቦታ እንኳን የለም ነበረ። ሁለት ቤትም ሶስት ቤትም ቢኖር ራሱ ቦታ ራሱ የለም። አንድ ሰው መቼም አንድ ቤት ውስጥ አንድ ፍራሽ ላይ አይተኛም። ልንገራችሁ በዚያ አጋጣሚ ምንም ሆኑ። ምክንያቱም ገጠር ስንሄድ እናውቃለን። ገባችሁ አደለ? እናት አባታችሁ ቤት ልተኙ ትችላላችሁ አንድ ላይ። ነገር ግን እንደዚህ ጉዞ ተዘጋጅቶ ስትሄዱ ግን ለብቻው አልተኛም አብርሽና አንድ ላይ እንዳደሩና አንድ ላይ እንደመጡ ነው። ነገር ግን እኔ በጣም የሚያስጠለይ የሩታ ፎቶ ምን ያደርጋል? ከባለጌዎቹ ጋር ማለት ነው ታብሌን የሩታ ሩታ፣ ምን ታርጋችሁ? ልክ ሩታ እንደድም ማለት እዚህ ጋር ማለት ነው። ሩታን ባታስገቡ በጣም ደስ ይለኝ ነበረ። ምክንያቱም ከእናንተ ጋር ስለማትመጥን ማለት ነው። ከባለጌዎቹ ጋር መሆን ስለሌለባት ማለት ነው። ፕራንክም ሆነ ምንም ማለት ነው። ባለትዳር አንድ ባለትዳር ነኝ የሚል አንድ አባቱ አባት ለመሆን እየተዘጋጀ ያለ ወንድ በዚህ ልክ ውርደት፣ በጣም ነው የሚያስጠላው። በጣም እኛ እኮ ማለት ሲጀመር አልተኙም፣ ልንገራችሁ፣ ሁለቱም አልተኙም። ማለት ይህ አብርሽ ራሱ እንቅልፍ አልወሰደው። ልክ እንቅልፍ እንደወሰደ ሰው ከእንቅልፍ ሰው ሲነሳ ምን እንደሚያረግ ሰው ምናምን ትወና ማለት ነው። ገባችሁ አይደለ? ልክ እንዴት መጣሽ? እንደት ተኛሽ? ብቻዬን ነው የተኛሁት ምናምን። በጣም እኔ በጣም የሚገርመኝ ምንድነው ተቃላችሁ የእውነት። ማለት ትምህርት ምን እናገኝበታለን የሚለው ብቻ። እናት ክሮስቲ እስቲ እንኳን ትምህርት እናገኝ ብባለ ራሱ ምንድነው ትምህርት ማገኘው ከዝሙት ማለት ነው። ሌላኛው ተውት። ወጣት እንኳን ቢሆኑ በጣም ወጣቶች ሰርተዋል። ሰ ከዚህ በፊት የሰሩት ዩቱበሮቹን ልታመጡ ይችላላችሁ። እሱ አይ አገባኝ ገባቸው አደለ? ምክንያቱም አንደኛ ባለትዳር አይደሉም። ነገር ግን ይሄ ነገር በሃይሚና በብሩኬ ተፈጥሮ አይታችኋል፣ አይደል? እሱም ደግሞ አብሮ አድረናል። ምክንያቱም እንደዚህ አይተ ምን ያክል ጊዜ ሃይሚና ብሩኬ ተጣልተው ምን ያክል ጊዜ እንደተኮራረፉ ታውቃላችሁ። ገባቸው አደለ? እንኳን ባልና ምስት እያልሆኑ ብሩኬና ሀይሚ ማለት ነው። ገባቸው አደለ? ምክንያቱም ይሄ ነገር እየተለመደ እየሆነ ነው። አላቅም ለትውልዱ ዝሙት እያስተማሩ እንደሆነ አላቅም፣ ምን እንደሆነ አላቅ ሶ እዚህ ጋር ግን እኔ በጣም ያስጠላኝ ከእጃ ዙሪያ እያመጣችሁ ሩታን ወይም ደግሞ የአብርሽ ዝንቦች ምናምን እያመጣችሁ፣ ይሄ ከአብርሽ ስር ምሰሩ ወንዶች ማለት ነው ዝንቦች ናቸው። እናንተ ራሱ ከአንድ ላይ ማለት ነው ገባቸው አይደለም። ምንም እናንተ ምክንያቱም በእነሱ ህይወት እየገባችሁ ስለምታደባልቁ የሆነ ነገርን ይዛችሁ እየሮጣችሁ ስለምትመጡ ነው ዝንቦች ብዬሽ የማወራው ማለት ነው ትመጡና ማለት ነው ሩተዬ እባክሽ እቤት ግቢ ሩተዬ እባክሽ ይቅር በይው ምናምን እያላችሁ ወንድማችሁ የሚሰራውን ግን እያያችሁ ነው ወንድም ይሄ ወንድም ነው እንዴ ጓደኛ ነው የልጅነት የጓደኛ ነው ምናምን የምትሉ ሰውዬ ግን ምን እንደሚሰራ ይህንን እያየች የትኛው ሴት ነው ወደ ቤት የምትመለሰው የትኛው ሴት ነው ክስ ራሱ ወይም ደግሞ የጋብቻ ፍርማ ወይም ደግሞ እንትን የፍቺ ወረቀት አስፈርማ ወይም ደግሞ ቀጠሮ የተሰጣት ሴት የትኛው ሴት ናት? ይቅር ብላ ድጋሚ የቤት ምትገባላችሁ ማለት ነው። እዚህ ጋር እሱም የሚሰራውን ነገር ሳታቆሙ አብራችሁ እየቀረጻችሁ እየለቀቃችሁ አብራችሁ እየሰራችሁ መታችሁ ከኋላ ደግሞ ሩታ ወደ ቤት ግቢ፣ ምን ለማለት ነው? ሩታን ክፉ ለማድረግ ሩታን መጥፎ ሴን ለማድረግ። አብሬሽ በጣም ይቅርታ እየጠየቀ ነው፣ እግሯ ላይ እየወደቀ ነው፣ ጓደኞቹ በዙሪያ እየላከ እያስለመናት ነው፣ አባቱን እየላከ እያስለመናት ነው ልትሉ። እሱ ይሄንን እየሰራ ከዛ ደግሞ በእጃ ዙሪ ሩታ እንድትለመን ከዛ እምቢ ስትል ደግሞ ምን አይነት መጥፎ ሴን ናት፣ እሱ እኮ እየለመናት ነው ምናምን ተብላ እንድትሰደብ። እንዴ እኔ እኮ ሰውነን እኮ ማለት እናንተ የምታስቡትን እኛም እኮ እናስባለን እናንተ የምታስቡትን ሩታም እኮ ታስባለች ማለት፣ የእናንተ ጭንቅላት ብቻ ነው የሚሰራው ብላችሁ ነው የምታስቡት? ማይንዳችሁ የእናንተ ማይንዳችሁ የሚሰራው ዝሙት ላይ ነው ሲጀመር ማለት ነው። መጀመሪያም እኮ እንደተቀማመሱ አይተናል። ቱ ቱ፣ አሌክ የምሬ ነው። ምክንያቱም ሁለታችሁ ሳትቀማመሱ ራሱ እዚህ ድረስ አልመጣችሁ፣ ቡታድራ ራሱ አልመጣቸውም። እዛው አዲስ አበባ ራሱ ተቀማምሳችኋል። ገና መጀመሪያ አካባቢ ማለት ነው። ሙዝና ዳቦ ድሮስ አብሮ አድሮ ደግሞ እንትን ልክ ጭድና እሳት አንድ ላይ አድሮ እንዴት ምናምን ጭድና እሳትን ጭድ ላይ ብታቀጣጠሉ ይቀጣጠላል። ስለዚህ ወንድና ሴትም እንደዛ ነው ገባቸው አይደለ? ወንድና ሴት አንድ ላይ አድሮ ልክ እንደ አይጥና እንደ ድመት ነው። ግን አይጥና ድመት ደግሞ አሁን በጣም እየተለማመዱ ስለሆነ ድመቷ እንደውም አይጧን እየፈራች ነው። ኢትዮጵያ ውስጥ ግን ድመቷ እየሮጠች አይጧን ትበላለች። ገጠረው ማለት ነው። ግን ከተማ ላይ ምናምን አሁን ጊዜ አይጧነች ድመቷን ምታስብ ምትለው ማለት ነው። እና እነዚህ ልጆች ሁለቱም በደንብ ተቀማምሰው በደንብ አብሮ አድሮ ምናምን እነሱ ዳመራውን አብርቶ ተዝናንቶ በልቶ ጠጥቶ አንድ ላይ ነው ያደሩት። ከዛስ በዛ ውስጥ የሆነ እኛ ጅሎች አሉና ለጅሎች ውስጥ የሆነ ፕራንክ ነገር እንስራ አብረን እንዳደርን አድርገን ፕራንክ እንስራ ምናምን ለማያቅ ሽዛው ተናገሪ። ገባችሁ አይደለ? ሲቀጥል ደግሞ ትምህርት አይደለም ለኛ የምታስተምሩን ይሄ ትምህርት ብላችሁ እንዳታስቡ። ገባችሁ አይደለ? ልክ እንደደነገጠ ሰው ልክ አብሮ እንትን እንዳናገረ ሰው ማስመሰል፣ ይህ ነበር የቀራችሁ እኮ ሲጀመር ሲጀመር ቤተሰብ ሁሉንም ነገር ሰርተዋል። በዚህ አጋጣሚ ማለት ነው እንዳለ ቪዲዮ እንዳለ ሰርተዋል። ሁሉም ነገር መሳሳም ትላላችሁ መተሻሽ፣ ሲጀመር እነሱ በቆም ራሱ ተሻሽቷል። አብሮ አድረዋል። ገባቸው አደለም? እዚህ ጋር አልጋ ላይ ወይም ደግሞ ፍራሽ ላይ ስለተኙ ብቻ አደለም አላደሩም ምናምን ወይም ደግሞ አልተሳሰቡም የምንለው ማለት ነው። አብርሽ እና እቺ አንድ ላይ ቪዲዮ ሲሰሩ ካያችሁት ፓርክ ላይ ምናምን ስተሻሹ ምናምን ጨርሰዋል። እንትናቸውን ረጭቶ በጣም ጨርሰዋል። የእውነት ለመናገር ማለት እኔ ከአፌ ስለሚወጣው ምንም ነገር አይዘገንነኝም፣ አይቆጨኝም። ገባቸው አደለ እነሱ የሚሰሩት ነገር እንደዛ አይነት ነገር ስለሆነ ማለት ነው። ገባቸው አደለ እነሱ በሚሰሩት ስራ ደግሞ እኛም ደግሞ በደንብ ነው የምናወራው። ገባችሁ ምንም ነገር አያሳፍረኝም። እነሱ ዝሙት እየሰሩ እየፖሰቱ እነሱ በሰሩት ነገር እኔ ስላወራሁት አልፈራም። እነሱ እንኳን አሉ ማርያምን እግዚአብሔርን እያሉ ዝሙትን የሚያስፋፉ ማለት ነው። ገባችሁ አይ ዶን ኬር አባወት ሰውዬን፣ አተኛ እባክህ ማን ያመጣሽ ሂጂ፣ ማን ያመጣሽ ማለት አልገባኝም። የምትለኝ ተኛበት ባለትዳር ወንድ ነኝ የሚል ይቅርታ እየጠየቀ ፍቺ ወረቀት ጠይቃ እግሯ ላይ ወድቄ ይቅርታ ለምኛት አለው። ታምሜ ያለው በእሷ ምክንያት ጨጓሬ ምግብ መብላት አልችልም፣ ወደ ላይ እያለይ ነው እያለይ እየተኛ የነበረ ሰውዬ በአንድ ቀን ከሴት ጋር ተኝቶ ፕራንክ። ከዛስ ልክ እንደማያቅ ሰው ይኸው፣ ከጀርባ እኮ እንዳለ እንዴት ነው? ካሜራ፣ ምንም አይነት ነገር የለም የተደበቀ ነገር የለም። ካሜራ እንደዚህ ነው እየተቀረጻለ በደንብ ማለት ነው። ምክንያቱም የተቀረጸ ካሜራ ወይም ደግሞ በድብቅ የተቀረጸ ካሜራ ያስታውቃል። በፊት ለፊት የተቀረፀ ካሜራ ነው ይሄ ማለት ነው። ልንገራችሁ ምንም አይነት ነገር የሌለበት አብርሽ እያየ ነው የተቀረጸ። ገባችሁ? ምክንያቱም ይሄ ነበረ ማለት አብሮ ብቻ አድሮ ለእኛ ማሳየት ብቻ ነበረ የቀራቸው እንጂ በቁም እኮ ጨርሷል። ሁሉ ነገር በቁም ጨርሷል። ገባችሁ አይደለ? አንድ ላይ ተጣብቃችሁ ደግሞ ልብሳችሁን አውልቃችሁ ደግሞ ብታሳዩ ችግር የለውም እኮ ጨርሳችሁታል፣ ጨርሳችሁታል። ገባችሁዋ ልብሷን እንደዚህ አድርጎ ራቁታናት አደለችም እያለ ነው ማለት ነው። ምክንያቱም እንትን ለማለት ማለት ነው ገባችሁ አደለ? በዚህ ልክ ነው አብርሽ ውርደታም። በዚህ ልክ ነው አብርሽ ቅሌታም። ልንገራችሁ ማለት ነው። ሲጀመረው እሱ ከብዙ ሴት ጋር እንደተኛ በደንብ ነው የምናውቀው። የመጀመሪያው አደለች ሩታ ታውቃላችሁ፣ በጣም ከብዙ ሴት ጋር ማለት ነው። ግን ሲቀጥል ማለት ነው፣ በዚያ አጋጣሚ ልንገራችሁ ቺ ቺ ቺ ማለት ነው ቺ ባለጊያዋ ማለት ነው። የዛ ሁለት ሺህ ሀያ ሁለት ሁለት ሺህ ሀያ አንድ ላይ ቲክቶክ አላት እና እሱ ፖስት አለች አባካችሁ፣ መናገር የምፈልገው የዛ እቺ ልጅ የቡታ ጀራ ልጅ እንደሆነች በደንብ ታውቃላችሁ። በደንብ እንደሚታወቁ ከሁሉም ጋር ታውቃላችሁ። ነገር ግን 2021 23 22 ላይ የፖስተተችው ቪዲዮ ላይ እነ ብሩኬ የብሩኬ ወንድም ኮሜንት ሰጥተዋል ማለት ነው። አባካችሁ፣ አባካችሁ ኔጌቲቭ ነገር አምጥታችሁ እንደታመጡ። ምክንያቱም የበፊቱን አሁን እንደ ፖስተተች እኔ፣ ምክንያቱም የሩታ እህቶች ነው መናገር የምፈልገው ማለት ነው እንድታውቁ ምፈልገው ብሩኬ በአሁን ሰዓት ከእሷ ጋር ምንም አይነት ነገር እንዳላደረግ ወይም ደግሞ የሆነ በፊት የጻፈውን ኮሜንት አምጥታችሁ የሆነ ነገር እንዳትፈጽሙ በዚህ አጋጣሚ ማሳሰብ እፈልጋለሁ። ምክንያቱም በአሁን ሰዓት አይደለም ቀኑን ምናምን አይታችሁ የሆነ ነገር አለ አደለ? አሁን ብሩኬና ማለት ብሩኬን አሁን የብሩኬን ብሩኬን ከኛ ጋር ወይም ደግሞ ለማያያዝ ብዙ ሰው አለ ማለት ነው፣ የሚያጣላ ነገር ግን የበፊቱን ኮሜንት እንዳታመጡ እና ሄዳችሁ ማየት ትችላላችሁ። ሁሉም እዛ ኮሜንት ይጽፋሉ። የብሩኬን ወንድም የዚህ ህክያ የሚባለው በጣም ሁሉም እንዳለ እንትን ይላሉ። ምክንያቱም ተረፈ ሆቴል ሄዶ ምግብ ስለሚበል ካለው ጋር ተጠገብ ወይም ደግሞ ምንድ ነው የሚባለው እንደዛ የሚባል ነገር አለ እና ያ ቁርጥ ምናምን በነፃ ስለምትጋብዛቸው ምናምን ምናምን ነው። ነገር ግን የእናቷን ፎቶ ካያችሁት አለ እና መዘጋዘግ ሲመጣ ደግሞ እንዘጋዝቃለን ማለት ነው። እናቷንም አግኝተናል በዚህ አጋጣሚ ማለት ነው። ይችልክስክስ ነው። መስታወት ከፍተ ምናምን ሲባል ማለት ነው። የውሸት ቢሆን ማለት ነው። ልንገራቸው መስታወቱን ያይ ነበረ። ምክንያቱም የእውነት ቢሆን የእውነት አብሬሽ እንደማያቅ ነገር ምንም አይነት ነገር ቪዲዮ እንደሚቀረጽ ባያቅ ኖሮ እኔ መቼም መስታወት ከፍተሻለ ሲባል እንዴት፣ ማን ከፈተ ብዬ አያለው ዞር ብዬ። እሱ ግን አላየም፣ ምክንያቱም ተነጋ አብሮ አድሮ ምናምን በዛው ቪዲዮ መቅረጽ ስለተነሱ ነው። ለብሶ ነው ቪዲዮ የቀረጹት እንጂ አራቁታቸው ነው ያደሩት። ምን ነው ትዝ ያላችሁ ግን በዚህ አጋጣሚ ማለት ነው ለዚህ ለልክስክሷ ማለት ነው። ሲጀመር አብራ ብታድር በታድር። ምክንያቱም እሷ ሸርሙጥና ስራዋ ነው። ገባቸዋ፣ አደለ ስራዋ ነው። ገባቸዋ። ምንም ነገር የናክል እኛ የሚያሳፍረን ነገር የለም። ገባቸው፣ አንድ ናት በቃ አለቀ። ያውናት ያውናት፣ ሴት አዳሪ ናት፣ ሴት አዳሪ ናት፣ አለቀ። ነገር ግን እኔ የምፈልገው ምን እንደሆነ ታውቃላችሁ? እንዳትምል ማለት ነው። ይሄ ማርያምን ምናምን ስትል ማርያም ይድፋሽ ነው ምለው። እኔ ምንም አልልም ሁሌ ይድፋት፣ ማርያም ትድፋት፣ አለቀ። ምንም አታመጡ። አንቺ ለምን እንደዚህ የምትሆን? ትድፋት ማርያም። እኔ ማር እመቤቴን ቅዱስ ድንግል ማርያምን አርሴማን እኔ በውሸት አልጠራትም። እግዚአብሔርን የፈጠረኝን አምላክ በውሸት አልጠራውም። ገባችሁ። በውሸት ቦታ የሚገኝ እግዚአብሔር አይደለም፣ የኔ እግዚአብሔር ማለት ነው። ገባችሁ። በዝሙት ቦታ የሚገኝ እግዚአብሔር አይደለም እኔ ማመልከው። ገባችሁ አደለም? ስለዚህ እሷ ከዝሙት እየሰራች አብራ ባለትዳር ወንድ ጋር አብራ እየተኛች አብራ እየተላላሰች አብራ በቃ እሱን እያማለለች ምናምን ካለች ሴት እሷ እግዚአብሔርን እየጠራች ማርያምን እየጠራች በውሸት ውስጥ የምትመለውን እግዚአብሔርን ስም የምታበረታቱ እያንዳንድሽ የእሱ ፋንታ እግዚአብሔር ይድፋችሁ፣ እናንተ ነው ጨምሮ ከእሷ ጋር ይድፋችሁ። አሜን በሉ። ምክንያቱም በውሸት ምክንያት ማለት አንድ ሰው ለእውነት ነገር ነው ጋባቸውን የሚምለው ማለት ነው። ምክንያቱም የማመልከውን አምላክ ለእውነት ነገር ነው እኔ ምምለው እንጂ በውሸት ነገር አልምልም። ነገር ግን ጭራሽ ውሸትም ውሸት አለው። ገባችሁ አደለ? እነሱ ግን ዝሙትና ባለትዳር ወንድ እያማለለች ባለትዳር ወንድ ጋር አብራ እየተኛች ባለትዳር ወንድ ጋር እየሳመችው ምን እያደረገችው ከሱ ጋር አብራ ቪዲዮ ስለሰራች በዛ መሀል ላይ የማቤትና የእግዚአብሔርን ስም እየጠራች ለምታበረታቱት እናንተም አብራችሁ ከእሷ ጋር ይድፋችሁ። ገባችሁ አደለ? ምን ይሰማችኋል ብደፋችሁ ማለት ነው። ያላችሁን አትስማ። ገባችሁ? እንደዚህ አይነት ዝሙት አገራችን ላይ የሚያሰፋፋ ማለት እንደሷ ማለት ነው። እኔ ልንገራችሁ፣ ከዚህ በፊትም ተናግሬ ያለሁ፣ ከዚህ በፊትም ተናግሬ ያለሁ በደንብ ማለት ነው። ዝሙትን የሚያሰፋፋ ባለትዳር ወንድ ጋር አብሮ የሚተኛ ሴትን የሚያሰፋፋ ወይም ደግሞ የሚደግፍ ወይም ደግሞ አብሮ ተቋሚነት የሌለው ማለት ነው። እነሱ ራሱ የሴት አዳሪ ናቸው ብዬ ነበረ ከዚህ በፊት ማለት ነው። ናቱ ስለሆናችሁ ነው የዛ ሰዓት ቮይሴን እየቀዳችሁ ምናምን እንትር እያላችሁ ነበረ። ስለሆናችሁ ነው ገባችሁ አደለ? ስለሆናችሁ በቀን አስር ወንድ ስለምታስገቡ በቀን ከሀያ ወንድ ጋር ስለምተኙ ነው እችን የምደግፉ ማለት ነው ገባችሁ አደለ? ምክንያቱም እኛ ደግሞ ጀግና ወልዶ ጀግና እያሳደገን በአለንጋ እየተገረፍኩ ያደግነው ማለት ነው በዶቤ እየተገረፍን እያደግነው እንኳን እንኳን ወንድ ፊት ልና አይደለም ማለት ነው። ወንድ ፊት ልና አይደለም የተባልነው እንኳን ካልሰራን በዶቤና በላንጋ እየተገረፈን ያደግነው ቁጥጥ ተብለን ያደግ ነው ልጆች ግን ማለት ነው። ገባችሁ በምን ደግፈውን ነገር እናውቃለን። ሻርምጦችን አንደግፍም። ገባችሁ፣ የኔ ቤተሰብ ማለት ነው። ብዙ ማሳየት አልፈልግም የነዚህ ልክስክሶች ማለት ነው፣ ምክንያቱም አይመጥነንም ለኛ ገባችሁ አይደለም። ብዙ በአብራራማ ወይም ደግሞ ብዙ ቪዲዮዎችን እንትን ብልማ በጣም ነው የሚያስጠላው። እነሱ ግን እንድታቁሉ የምፈልገው ይሄ ፕራንክ አይደለም ማረግ። አንደኛ ማረግ የፈለጉትን ነው ያሳዩን። ሁለተኛ አብሮ አድሮ ነው የቀረጹት። ገባችሁ አይደለም። ሶስተኛ ደግሞ መጀመሪያም ተቀማምሰዋል። ሙዝ ዳቦ እስከ ገባ ቆይተዋል። ገባችሁ ሰላማችሁ ይብዛልኝ። ባይ ባይ። ወዳችኋል። ሩት ብቻ ሰላም ትሁን።